ሰላም ሰላም፣ ውድ ነው የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? በዓል እንዴት ነበረ? ውድ ሙስሊም ወንድሞች እንኳን አደረሳችሁ። ትናንት ነበረ ትናንት ነበር። ትናንት ደግሞ ጊዜ አልነበረኝም። እንደዚህ ነበርኩኝ፣ እንኳን ቪዲዮ ለመስራት ማለት ነው። እና እንዴት ነበር እናንተ ጋር እኔ ከእግዚአብሔር ይመስገን የእውነት የዘንድሮ ጾም የረመዳን ሳላውቀው ነው ያለቀው። በጣም ደስ ሲል ነበረ። በቃ ማለት ስራ ሙሉ በጻው ምናምን እና እግዚአብሔር ይመስገን ከዛኛው ቤት ያወጣኛ ምድርክ ብቻ ጥሩ ጊዜ ነበር እና ትናንት በጣም ቢዚ ነበርኩኝ። ሁላችሁም ናቸው ወጣኛ ነኝ እንደዚህ ወጣ ብለን የምንሰራ ልጆች ከአረባ ጋር ያለ ነው። ሁላችሁንም ያው ትናንት ሁላችሁም ቢዚ መሆን አለብን እና ቁመን ውለን ቁመን አድረን ቁመን ውለን ከሰዓተኛን ማለት ነው። ያው በተለይ ደግሞ እናት ቤት ሲሆን በጣም ብዙ እንግዳ ስለሚኖር ልጆቻቸውን ምናምን ይመጣሉ። በዛ የእኔ ደግሞ የእናትየዋ ቤትም ስለሆነ ልጆቿ ምናምን ነበሩ። ከነ ልጆቿ በቃ ሲንጫጩ ብንኖሩት ማታም ድጋሜ መጡ። ደግሞ ምዝግብ ከበሉ በኋላ እና እንደገና ቤት ትንሽ እየተኛሁኝ ትንሽ እየደቂቃ ተኝቼ ደቂቃ ደደንብ ሰዓት ነው። ከዛ ደግሞ ማታ ላይ መጡ ማለት ነው እና ትንሽ አምሽተው ሶስት ሰዓት ነው አራት ሰዓት አካባቢ ሶስት ሰዓት ምናምን ነው ሄዱ። እኔ አምስት ሰዓት ምናምን ነው የተኛሁት። መቆየት ነበረብኝ። ሁሌም እንደዛ ተኛ። አሁን ግን ያው ይቀየራል፣ ሁሉም ነገር ይቀየራል። ቅድመን እናምንተኛ ከዚህ በኋላ እና እንዴት ናችሁ? እኔ ደህና ነኝ። ስጦታ ምን ተሰጣችሁ? የኔ እንድነግራችሁ ነው ምን እንደተሰጠኝ ማለት ነው። መቸስ በአንድ ወር ወርቅ ይሰጠኝ ግን ብዙ አመት የተቀምጣችሁ ወይም ደግሞ ከ በቃ እኔ እንጃ፣ ያ ብዙ አመት የተቀምጣችሁ መሆን አለበት። ከአመት በላይ ምናምን ይመስለኛል። በደንብ ስጦታ የሚሰጣችሁ ተሰጣችሁ? ቲክቶክ ላይ ሳይ፣ ግን በጣም ብዙ የተሰጠው ሪፎርም ነበረ ያ እኔም አንድ ገዛችሁ ልኝ ወተን ማለት ነው። አሁን በቅርብ ሳይሆን ቆይቷል፣ ሰላችሁ ረመዳን እንደገባ አካባቢ ምናምን ነው። እና ሪፎርም ግዢ ምረጫለች ነች ልክ እንደ ደህና ነገር እና ከዛ ልጅቷ ትልቅ ልጅ አለች፣ አብረን ምንው እዚህ ምትኖር ማለት ነው። እሷ አረቢ ሪፎርም እኮ መልበስ አትፈልግም ምናምን አለች። ግን እኔ እኮ አልፈልግም አልኳት። ምን ሆነ ስለምናገር ግን እኔ አልወደውም ብለብሰውም ችግር የለብኝም። በዚህ ሀገር እኔ ምንም አይነት ብቻ እኔን ኃጢአት ውስጥ የማያስገባኝ እኔን የማይጎዳ እስካልሆነ ድረስ ችግር የለብኝም። መልበስም፣ መብላትም፣ ምንም መስራትም እንደሰው ዋናው ብሩ ነው ት ምን ለወጥ እስከመጣ ድረስ እኔ ምንም አይነት ስራ ምንም አይነት ነገሮች ማድረግ ችግር የለብኝም። ከዛ ችግር የለውም ለብሳለሁ ምናምን አልኳትና ብቻ የሚያምር ነገር መረጥኩኝ ሰላሳ ብር ነው። እሱን ገዝቻ መጣሁት ማለት ነው። ከዛ ስለብሰው ቁምጣ ምናምን ራሱ ግዢ ብላኝ ነበረ፣ ግን በቃ እኔ እንጃ የሆነ የሚነዛነት ሰው አሉድ በጣም ነዝናዛ ነገር ናት። ና አሁን እኮ ብገዛም ራሱ በቃ ነገ እንደዚህ አድርጌ ምናምን ትለኝ ይሆናል። ልክ እንዳበሻ አስቤያት እኮ ነው። አበሻ ስንባል አይ አልፈልግም አልኳት። ኧረ እምረጫለችኝ አይ አልፈልግም ምናምን ከዛም በኋላ መጣን። እሱን ስሞክረው አጥቤ በሶስተኛው ከምናምን ሱሬ ይዞኛል እና ጉንብ የሚፈነዳ አይነት ነው። ወፍሬ ሳይሆን በቃ የሱሩ አሰፋፉ ነው እና ወይ በቃ ሱሩ እኮ አይሆንም ምናምን አልኳት ማለት ነው። ለዛውም ተኩሽ ያሳምሬ ነበር የለበስኩት። ከዛ በቀደም ትናንት ነው ያ ይህንንና ከላይ የሆነ ልብስ ጠቆር ያለ ልብስ፣ ሰረዞም ያለ ልብስ ነበር የለበስኩት እና ቆንጆ ልብስ ልበሽ ባለፈ የተገዛው ምናምን ከዛ የትኛው ምናምን ናት አለው ሪፎርም የሱ እኮ ታዲያ ሱሩ ኮሻ ይልም ስጎ ነበስ ቢፈነዳስ ምናምን አድርጓት። ከዛ ሌላ ሱሪ የለሽ ምናምን አለች እንዲ፣ እና ሌላ ሱሪ ልመልበስ አለብኝ እንዲ ያረን። በቃ በዚህ ለሞሎ ችግር የለው ምናምን አድርጓት እና ይህን ያርጓች። ምንድነው ቲክቶክ ላይ የረመዳን ስጦታ እያሉ ሲያገላብጡ የነበረው በጣም ብዙ። አንዳንዶቹማ ደግሞ በቃ እኔ እንጃ ከስድስት ከሰባቱ በላይ የሚሰጡ ሪፎርም አሉ። ምን ያደርግላቸዋል? እንዶ ብሩን ቢሰጧቸው አይሻልም ነበረ? እንዴት እንደሆነ ለቅኝኩ ማለት ያው ግዴታቸው ነው። አሁን በተለይ ኮንትራቶች ኮንትራት ያስገቡ ሰዎች ግዴታቸው ነው። ሌላ ልብስ ከሚለብሱ ሪፎርም ነው የሚያስለብሱ። ስለዚህ መቼም እሷ ገዝታ ትለብስ። ስለዚህ ግን በቃ ግዴታ ያልሆነው ልብስ አለ። ሽቶ፣ ሽቶ በጣም ነው የምወደው። ሽቶ ምናምን ገዝቶ ይሰጣል እና ታዲያ የሰዎቹን እንደዚህ የስ ፈተፈትሽ። ያንቺ ምን ተሰጠሽ ከተባለኩ ደግሞ ቸኮሌት፣ እናቴ ትምህርት ቸኮሌት ስጦታ ተሰጠኝ። ምን ትዝ እንዳለኝ ታውቃላችሁ? ማምዬና ትዝ ያለች አስቀመጥኩት። ለመቼ እንደሆነ አላውቅም። ቸኮሌት ነገር ማማ ትወዳለች። በቃ ብቻ እንደዚህ አላዋ ነገሮችን ስለምትወድ ለማማ አስቀመጥኩላት። አፈር በበላው ልጅ ልጅ ከዛ እሱን ስትሰጠኝ ማለትም ለሾፌሩ ሰጠችው። ለእኔም እኩል እኩል ነው የተገዛለኝ። ከዛም በኋላ የኔን አምጥቼ አስቀመጥኩ ሻንጣ ውስጥ። ከዛ ሴትዮዋ ሀለባ ሰጠችሻለች ያለችኝ፣ አዎ አልኳት። እስኪ አንድ ሁለት ስጭኝ ያለች ሰጠኋት። ምናምን አንዱ አንዷ ብቻ ነው የበላችሁ። ግን ያው ሀለባ ትናንት በጣም ብዙ ነበር የተገዛው፣ ስለዚህ ከእሱ ራሱ መራርጬ መራርጬ ተው ያስቀመጥኩት ስለሚችል ሆናሉ። እንዴ ምን ሊያደርግልኝ ነው? ኤክስፓየርድ ያደርጋል። እኔ ግን አገር ቤት እስከሚሄድ ድረስ አይ። እና የእኔ ስጦታ ይህንን ይመስላል። ማለት ሩቅ ነው ያለበት፣ አሁን አምጥቼ እንዳላሳያችሁ። ያው ቸኮሬት ነው ብቻ ግን ቸኮሬት፣ ከረሜላ፣ ሊፖፕ እንደዛ ነው ማለት ነው። እና ብቻ ዋናው ማሰባቸው ነው። ታሳው ይበቃል እና ባንዱ ቦታ ደም ተጠብቄ ነው። ለማንኛውም ይሄን ይመስላል እና እንኳን ማደረሳችሁ። እንግዲህ ረመዳን አልቋል። ዩቲዩባችን በደንብ ሉን እናንተ ላይ በመገባለውን እየገባችሁ ምናምን አብረን ደግ አበረታቱኝ። እውነት ያ ደሞዝ ተቀንሷል። ደሞዝ የተቀነሰ ግን ምንም ማድረግ አይቻልም። ለዚህ ለባ ባለፈው እንደነገርኳችሁ ነው እና እኔ የገባሁት በሰማሁት ነው። በዚህን ያክል ነው ቋሚ ነው ተብዬ ነው የገባሁት። ግን ከገባው በኋላ ወር ደሞዝ ምናምን ስል ኑ የረመዳንና የሌላው ጊዜ እኮ አንዱ አይደለም

ባለው ነገር መደሰት ባለው ነገር መጽናናት ባለው ነገር በቃ ሁሉን ነገር እያመሰገንኩኝ መኖር ነው የምፈልገው እንጂ ባለፈ ነገር የማይስተካከሉ ነገሮች እያሰብኩኝ ራሴን አላጨናነቅም። ምክንያቱም እኔ እግዚአብሔር እንዲያኖረኝ የምፈልገው ለልጅ ስለሆነ መኖር እፈልጋለሁ። ጭንቀት ካለ በጣም ከባድ ነው። እስከዛሬ የተጨናነቅኩት ይበቃኛል እና በቃ ልጅ ደህና ከሆነች በምንም አልጨነቅም የእውነት ቻልጅ እግዚአብሔር ከምንም በላይ ልጄ እንደናደርግልኝ በቃ ወደ ሀገር የተመለሽ ብዙ ነገሮችን እስከምክሳት ድረስ የእናትነት ፍቅርን እስከምሰጣት ድረስ ፈጣሪ እሷን ምንም ነገር አያደርግብኝ። በቃ ይከተላት ቅዱስ ገብርኤል እንዲጠብቅልኝ መጸለይ ብቻ ነው እንጂ የሆነ ነገር ተፈጠረ፣ እንደዚህ ሆነ፣ ለምን እንደዚህ ያረጉ ምናምን። በእርግጥ ሀበሻ በጣም ከባድ ነው ስገባ በዚህ ነው። ከዛ ደግሞ አይ በዚህ አይደለም አልነገሩኝም። ገባችሁ መናገር ነበረባቸው ግን ምንም ማለት አይደለም። አሁን ላይ ብወጣ ብዙ ስራ ላይ ኖር ይችላል እና አርፌ ብሰራ ይሻለኛል። እግዚአብሔር ያውቃል። ማለት የሰው ቤት ነው እስካላችሁ ድረስ በተለይ ኮንትራት ካልሆኗችሁ እነሱ እስከመቼ እንደሚፈልጓችሁ አታውቅም። በእርግጥ አሁን እንድሰሪ ነው መፈልግ መፈልገውን ምናምን ብላለች ግን ያ ተስማምቶ መስራት ነው እስካል ድረስ፣ ምክንያቱም እኔ ብሩ ያስፈልገኛል፣ መስራት እፈልጋለሁ። ታውቃላችሁ በዛ መግፋት አልፈልግም። ሲሊግ ወይ በስመ አብ ወልድ ጨቅጫቃ ነገር ናት። እኔ ደግሞ እንደዚ ይነሳል ጥሎብኝ እግዚአብሔር በቃ የፈለጉ ብበላ የፈለጉ ብጠጣ የፈለጉ ደስተኛ እሆናለሁ ብዬ ባስብ እሷ ከተናገረችኝ እሷ የምትናገረውን ነው እያሰብኩኝ እንደ ሀበሻ አንዳንድ እኮ ኮትቶ ያደርጋል። አሁን ፊሊፒኖች እንደኑ ሻዎች ምናምን የሚጨቃጨቋቸው ምንም አይመስላቸውም። ጭራሽ ኢርፎናቸውን በጆሯቸው የሰኩና በቃ ሽዴና ምናምን እያሉ ተጨቃጫቂውን መዳማቸውን እንዲራሱ ነው የሚያደርጉት እኛ ደግሞ ታውቃላችሁ መጨጭ ነው። ለምን እንደዚህ አይነት ምን አርጌ ምናምን በቃ እኔ ደግሞ እሱ እናቴ አለብኝ ካሜራ ውስጥ ልገባ ነው። ደክሞኝ እኮ ነው። በሉ እንግዲህ ላይክና ሰብስክራብ እያደርጋችሁ አበረታቶኝ፣ በጣም ነው የምወዳችሁ። እና እስኪ የእናንተ ምንድን ነው የተሰጣችሁ? እጅ አስሲ ያለብኝ እና እንትን ክሊሮክስ ምናምን ከነካሁኝ ያመኛል። ቤት ሳጸዳ ማለት ነው እና እንደዚህ ነው የማጸዳው ባዝል እንቀባለሁን ነጭ እንዳይሆን ማለት ነው። ባዝል እንቀባና ክፍሴ ይህን እናደርጋለሁ። ካለዛ በጣም የሚያሳክከኝ ውለት እጅ እንደ ድህነት ያደለምና እንዴት እንደሚያደርገው ቅጥጥ ነው የሚለው፣ ይገርመኛል። በሉ ወደ ስራ ዳይ ወደ ስራ። እና ስጦታችን ንገሪ በኮሜንት። እንደዚህ ነው። አንድም ቸኮሌት ትሆን ይሄኔ ግን አንድ አስረ ሳይሆን አይቀርም። አንዷ ነው ትልቋ መዳሜ ይበላችሁ። ከዚያ ያስቀረችው እኔ የበላሁት አንዱን ማለት ነው። በቃ ብሳች ስትለኝ ረክ ምናምን ብዬ ግን ለልጅ እንዳስቀመጥኩት አውቀውብኛል። ነ ሴት ምት ለልጅሽ አስቀምጠሽ ምናምን አሉኝ። ግን መቼ ነው የሚሄድላት? የልጅ ነገር እወዳችኋለሁ። አበረታ። ቻው ባይ ባይ